አአሰትስላት ንሱ ተሪ ው እንግዲህ ቀጣይ ስራ የምንሰራው በአላህ ፍቃድ የጀመረው ቀደም እንደተነጋገርነው አሁን ማልበሱ ምናምን ጠብ በጣም ጥሩ ነገር ነው። ደስታን የሚፈጥር ነው በእናቶቻቸውም በልጆቻቸው ልብ ውስጥ። ቀጣይ ደግሞ እነዚህ ሰዎች እስከ መቼ ድረስ ከሰዎች የሚጠብቁ ይሆናሉ የሚለውን እናስብበትና እያንዳንዳቸውን እናቶች የምናቋቁሙበት ነገር መፈጠር አለበት እያንዳንዳቸውን እናቶች የምናቋቁሙበት ነገር መፈጠር አለበት የተወሰነ ገቢ መጀመሪያ ያሰጣቸው እና በዛች እየተንቀሳቀሱ ልጆቻቸውን እንትን የሚሉበት ማለት ነው ይወታቸዋል ሁሌ ከሰዎች የሚጠብቁበት መንገድ መሆን የለበት ምግብ አላቂ ነው ዛሬ ይበላሉ ነገ ሁዳቸው ባረው ይሆናላ እንደዛ ከሚሆን የተወሰነች ነገር ቢያንስ ስለ አንድ እናት ሰላሳ ሺህ ብር ሀምሳ ሺህ ብር አርባ ሺህ ብር አካባቢ ይደረግላቸውና ይሰጣቸዋል። በዛች የሆነች ነገር ይጀምራሉ። ጤፍ መሸጥ ሊሆን ይችላል፣ ማሽላ መሸጥ ሊሆን ይችላል። እየገዙ የተወሰነች አትርፈው ያቺ ራስ ማለት ከምላ ከዚ ያቺ ያተረፋቻቸውን ታበላለች። እንደዚህ እያሉ እራሳቸውን የሚያሳድጉበት መንገድ መፈጠር አለበት። ቸው እንሻላ ለዚህም የምንሰራ ይሆናል። አንድ ቪዲዮ እሰራለሁ እንዳውም እንሻላ ሁላቸውም ማንኛውንም ሰው የትኛውም ዓለም ላይ ያለውን የሰባሰብና ይህን ችግር ራሳችን መፍታት አለብን። አንድ ምስኪን ኢትዮጵያ ላይ አንድ ድሃ ኢትዮጵያ ላይ እንዳይኖር እናደርጋለን፣ ባላህ ፈቃድ። በየሀገሩ ላይ ያሉ እናቶችን ልጆቻቸው ይዘው የተቀመጡን እነዚህን ወርሃዊ ድጋፍ ወርሃዊ ድጋፍ ራሱ ዋጋ የለውም። የጀማ ይውላቸው ያ ነገር ወርሃዊ ይመጣላቸው ይበላሉ፣ ያልቃል፣ ይበላሉ፣ ያልቃል። እንደዛ ከሚሆን ዳጎስ ያለ አንድ ስጦታ አንድ የሰጣቸውና ለአንዲት እናት ቢያንስ አርባ ሺህ ብር እንወስንና ና ወይ አምሳ ሺህ ብር ያ ነገር በቃ አለ አይደል በቃ። ከዚህ በኋላ ራስሽን ቻይ እንላታለን። ልጅሽን አሳደጊ ሰርተሽ እንላታለን። ከዚህ በኋላ ማንም የሚረዳሽ የለም ትባላለች። ከዚያ ራሷን ችላ የምትጀምርበት ስራ ምናምን ይጀምራል። ታቸው አለ አይደል። ያ እየመጣ የሚቀበል እየመጣ የሚቀበል በየአመቱ መርዳት እንደዚህ እንደዚህ፣ ይሄ ዋጋ የለውም ይሄ ዋጋ የለውም። ራሳቸውን የሚችሉበት አሁ ልክ ልክ ነሽ ችፕስ መጥበሻም እንደዚህ ይገዛላቸውና በቃ ይሄን እየሰራሽ እንደዚህ መንገድ ላይ ሊሆን ይችላል እልታቸዋል በዚህ መልኩ መረዳዳት አለብን አንዱ ሌላውን ማገዝ አለበት አንዱ ሌላውን ሊረዳ ይገባል ዱኒያ ናት ታላቂ ናች የዘላለም ህይወት ያኛው አለም ነው እዚህ አለም ላይ ሰው እስከያለ ድረስ አንዱ ሌላውን መረዳት ማገዝ አለበት ሙስሊም እራሱ ጠግቦ ሌላውን እየተራበ ማየት የለበትም ነቢያችን ሰለላሁ ዓለይሂ ወሰለም እንዳሉት ለይሰ ልሙእሚኑ አለዚ የቤቱ ሸብዓንን ወጃሮሁ ጃሉ። ጎረቤቱ ከጎን ያለው ሰው የተራበ መሆኑን እያወቀ ለራሱ ጠግቦ ያደረ ሙስሊም ይሄ ከትክክለኛ ሙስሊም አይደለም ብለዋል። ትክክለኛ ሙስሊም ማለት እራሱን ብቻ ሳይሆን ጎረቤቴስ በልቷል ወይ ጠጥቷል ወይ ብሎ ያንን ያረጋግጣል። እዚያ ላይ የሰው ልጆች እየተራቡ እያለ የራሱን ልጆች አጠግቦ አያድርም። ሙስሊም በነዚያም አካፍሏቸው ይበላል። ቸዋ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከነበሩ ሶሃቦች መካከል አንድ ሰሃባ ነበር፣ በጣም አላህ ስራውን ያወደሰለት ሐቴ፣ አላህ ስብሐነ ወተዓላ በስራው ተደንቁ እስከ መሳቅ የደረሰበት ነው። መሳቅ ሲባል እንደኛ አይደለም፣ የእርሱ ባህሪ የተለየ ነው። ያ የሚገልጸው በጣም በስራው አላህ ስብሐነ ወተዓላ ምን ያክል መደሰቱን ለመግለጽ ነው። ምን መሰላችሁ ታሪኩ? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ ነበር። ይህ ሰሃባ ሚስት አለችው፣ ሚስቱና እርሱ ብቻ ናቸው። እንዲሁም ልጆች አሉት፣ ልጆች አሉት። እንግዳ መጣበት። ምግቡ ያለው ቤት ውስጥ ለአንድ ሰው ብቻ የሚመጥን ምግብ ነበረች። ቤቱ በደንብ አስተውል፣ ለአንድ ሰው ብቻ። እንግዳውን ማብላት አለበት፣ ተርቦ መቼም አያሳድረውም። ለማን ነው ያን ነገር ለማን ለማድረግ? ወሰኑ። ልጆቹን በጊዜ አስተኛቸው አለ ሰውየው ማለት ነው። ልጆቹ በጊዜ ተኙ። ያቺ ምግብስ ለአንድ ሰው ነው የምትበቃው፣ እነሱ ደግሞ ሶስት ናቸው። ሚስት አለች፣ ባላለ እንግዳ አለ። ከዚያ ምናላት መብራት ምንም እንዳይበራ አጥፊ ሁሉንም አጠፋፊ ያላት ውስጡ አጠፋች። ከዚያም እኛ እየበላን እናስመስላለን፣ እግራእጃችን እንልካለን እዚያ እሱ እንተውለታለን ይበላል አለ ተመልከተ። ከዚያ የምግብ ቀረበ እነሱ እየበሉ መስሎታል። እርሱ በልቶ ጠገበ ሰውየ። እነርሱ ግን አንዴት አልበሉም ነበር። በዚህ ስራው አላህ ስብሃነሁ ወተዓላ በጣም ተደነቀ። ዛቸው አላ አላህ በጣም ወደደ ይህን ሰሓባ፣ ኃጢአቱን ማረለት እና ወዩእፍሩና ዓላ አንፉሲህም ይላል አላህ በቁርአን ላይ ሲገልጻቸው፣ እነዚያን ሰሓቦች ከራሳቸው ይልቅ ሌሎችን ያስቀድማሉ። ወለው ካነ ቢሂም ኸሳሳ ለነሱ በጣም አስፈላጊ የሆነ ችግር ያለበት ጉዳይ ቢሆንም እንኳን በጣም ለነሱ አስፈላጊ ቢሆንም ከራሳቸው ይልቅ ሌሎችን የሚያስቀድሙ ናቸው። የነዚያ ነብስ ላ ስም ሰሓቦች እነዚህ ናቸው። ሙስሊም እንደዚህ ነው በቃ።

ሶሪ፣ ማይክ ክፍት ነበር። እሺ ኡስታዝ፣ አይ አሁን ባልከው ላይ ለመጨመር ያክል ነው። ወላሂ የዛሬ ሶስት አመት አሁን የተናገሩ እናቶች ነበርኩኝ ዛው ስናገኛቸው የነበራቸው ውስጣዊ እና ውጫ ልዩነት አሁን በቪዲዮ ሳያቸው በጣም ገርሞኛው እና ያልቀው ነገር ትክክል ነው። በጣም ትልቅ ለውጥ ነው ያየሁባቸው። ለካ የመቸገር ውስጥንም ውጭር ነው የሚቀየረው። እና ከማዘር ጀምሮ ከተናገሩ ሶስቱ እናቶች በእኛ ስር ያሉ ናቸው ግን ስናገኛቸው የነበረው እንትንና ሁን ያላቸውን እንትንሳይ ወላሂ ለራሴ አልሐምዱላ ነው ያልኩት። እና የተናገርከው ትክክል ነው። ማቋቋም የሚለውን ነገር ውስታዝኛ ጀምረ ነው ነበረ አሁን በእኛ ስር ያሉት ሐምሳ አራት ህፃናቶች ናቸው። ወደ አርባ የሚሆኑ እናቶች አሉ። አንድ እናት ሁለት ልጆች የያዙ ስላሉ ጀምረ ነው ነበረ ተስልጠና አካባቢ ላይ በሚገኙ ጽህፈት ቤቶች ተነጋግረን ስልጠና ወስደዋል። ከነዛ ውስጥ ግን ከአርባዎቹ እናቶች እኛ ማሁን ወደ ስራ ማስገባት የቻልነው አስራ ሁለት አይሞሉም። ምክንያቱም በቃ አሁን ስንገዛ ምስንል ብሩ በጣም እንትን ነው ለችብስ የሚሆን የገዛነው አለ አንዳንዶቹ ቦታ ያላቸው ወጣ ብለው በግ ምናምን ማርባት እንደዚ አይነት ነገር እያደረግነው ነው። ግን ከአርባዎቹ አስራ ሁለት የሚሆኑትን ነው ገና ወደ እንትን ውስጥ እያስገባን ያለ ነው እና ማድረግ ግን ይቻላል ልትናገር ከቦታ ወደ በተለይ እንደዚያ ወጣት ወጣቶቹን እናቶች መርጦ በጣም ማድረግ ይቻላል። በኢንሻላ ይታሰብበታል ይህ ነገር። ሁላችንም በአላ ፍቃድ በዚህ ነገር ላይ ተጋግዘን ሌሎችን ማንገስ ይኖርብናል። ፕሮግራም ይዘን እንሰራዋለን። ኢንሻላ ከአላ ጋር የሚያገት ነገር የለም። ተላንሽረዳሌ ላ ሰባርናሻ

ይሰማል። የመጀመሪያው ጥያቄ አንድ ሴት ካገባች በኋላ ማለት ነው በሸሪያ እንዴት ይታያል ማለት አሁን ቤት ውስጥ ያሉ ስራዎች እነዚህ ወጥ መስራት፣ ልብስ ማጠብ፣ እንደዚህ የተለያዩ ነገራቶች ግዴታ ነው ማለት በሸሪያው እንዴት ነው? ከሁን አሳስቦች ነው ግዴታ ነው ድማቅ ፈልጌ እሺ ባል ሚስቱን የማስተዳደር እና ልጆችን የማስተዳደር ሀላፊትና አለበት ግዴታውን ሚስት ደግሞ ቤት ውስጥ ያለውን ነገር

ግዴታ አይደለም የሚለውን ውድቅ አያደርገው። ገጥር መልካም ነው ሰራተኛ ቢያደርግላት የምታገዛት ምናምን ያድርግ ገልጾች አለር እና ባል የቤት ኃላፊነቱ እና በእርሱ ላይ ነው። እርሱም ሚስቱን የማስተዳደር ዋይልል መውሉድ ይለሁ ርዝቅ ሁና ክሶት ሁን ብል ማዕሩፍ ሊያበላቸው፣ ሊያጠጣቸው ሁሉ ሊያሟላ ግድላ ሚስት ደግሞ ቤት ውስጥ ያለውን ስራ ትሰራለች። ባል የውጭ ጉዳይ ሚኒስትር ሲሆን ሚስት የውስጥ ጉዳይ ሚኒስቴር ነች ማለት ነው። ጌታ ሰው እና ስለዚህ፣ ዛሬ ላይ ግን ይሄ ኒዛሙን ስርዓቱን ለቆ ሚስት ሆናለች የውጭ ጉዳይ ሚኒስቴር። ሚስት ሰርታ ታበጣለች ምናምን፣ ባል ቤት ቁጭ ብሎ ምናምን። ላኪ ደግሞ ዛን ደረሰም እንዴ ምንዛሬ ስንት ገባ፣ አንድ ሪያል ስንት እያለ ይቆጥራል። ይሄ እንደዚህ ስህተት ነው፣ ስህተት ነው። ይሄ ባል ቁጭ ብሎ ሚስት ሰርታ የምታስተዳድርበት ጊዜ ይሄ በጣም ትልቅ ስህተት ነው። ወላ ስህተት ነው እና ወዴት ኃላፍትና በአጭሩ በእርሷ ላይ ነው። የውጭ ደግሞ እርሱ ሚስቱና ልጆቹን የማልበስ የማብላት የማጠጣት የመጠለያ የማድረጊያ የማሳከሚያ ሁሉን ነገር እነዚህ ወጭ እርሱን ብቻ ነው የሚመለከቱት። እሺ አንድ